ሀይሚና ብሩኬ አሁን ላይ ከሚያቀራርባቸው ይልቅ የሚያራርቃቸውን ነገር እያደረጉ ይገኛሉ። ለማንኛውም አሁንም የበለጠ ሊያራርቃቸው የሚችል ነገር ሊፈጠር ነው ቀጣይ ማለት ነው። ምን ሊፈጠር ይችላል ብላችሁ መገመት ትችላላችሁ። ሲቀጥል ደግሞ እነዚህ ልጆች በመሀላቸው ሽማግሌ ካልገባ በጭራሽ ሊታረቁ አይችሉም። በጣም እየተፎካከሩ ነው። በነገራችን ላይ በፍቅር ላይ አንዱ መሸነፍ አንዱ ማሸነፍ አለበት። አንዱ ሲግል፣ አንዱ መብረድ አለበት። አሁን ሁለታቸውም እሳት ሆኗል። ምክንያቱም ሀይሚም ያየችው ነገር አናዷታል። ብሩኬም ደግሞ የሀይሚና የነ ዳኒ መልስ ደግሞ እያናደደው ነው። ዳኒ ሮስት ተብዬው ደግሞ አይዞሽ እን ያለውልሽ እያለ ነው። አንተ አሽቃባጭ ምና አንተ ካላቀጣጠልኩ ላያችሁ ላይ ጋዝ ሁኜ ካላቀጣጠልኳችሁ፣ አልክኮ። በእርግጠኝነት ሁለቱ ሰዎች ታርቀዋል። ዳኒና ሶሲ ፍቅራቸውን እየቀጩ ነው። እነዚህ ሁለት ልጆች ግን በማይሆን ነገር ሊጣሉ ነው። ከዚህም በላይ ሌላ ከባድ ችግር ሊፈጠር ነው። ምን ሊፈጠር ይችላል ብላችሁ መጠየቅ ብቻ ነው። እናንተ ደግሞ ትናደዳላችሁ። አትቸኩሉ፣ አትቸኩሉ፣ ተረጋጉ እንዴት ናችሁ? የኔ ወዶች የኔ ማሮች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ካችሁ ብያላችኋለሁ። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። የኔ ወዶች፣ እንግዲህ ሀይሚና ብሩኬ ትናንትና እንዳየናቸው ነበረ፣ ለመነጋገር እየሞከሩ ነበረ። ሀይሚም እንዲያስረዳት እየጠየቀችው ነው። ብሩኬም እንግዲህ ያለፈ ነገር፣ ከአሁን በፊት የሆነ ነገር ነው፣ ይሄን ነገር አንስተሽ አትረብሽኝ እያለ ነበረ። ነገር ግን በመሃል አንድ ከባድ ነገር ተናግሯል። ብሩኬ እኔ ያሳለፍኩት ነገር ምን ችግር አለው? አንቺስ ቀለበት ስታስሪ ደብቀሽ ነበር ወይ ብሏል። እስከ ዛሬ ደብቆት የነበረውን ነገር ነው የተነፈሰው። ምክንያቱም ከአሁን በፊት ሃይሚ እንደዚህ ብላ ስጠይቀው አንችም ከዚህ በላይ አድርገሽኛል እያለ ነበር፣ ነገር ግን እንደዚህ ብሎ አልተናገረም። ይሄ ማለት ፋሲል ያመጣው ጣጣ አሁንም ብሩኬ ልብ ውስጥ አለ ቂም ይዘዋል ማለት ነው። አቃቅሮታል እና ሃይሚ እንግዲህ እንደዚህ ስላት ምን አገባህ ብለው ነበረ። ብሩኪም በእኔ አንቺም አያገባሽም ከዚህ በኋላ ከአንቺ ስልክ ላይ ከደወልኩ ወንድ አደለውም ብሎ እረፍ። እንዴ አአ ቀይ መስመር። ዳንጀሪስ ዚዚስ ዳንጀሪስ። አቤት እንግሊዘኛ እንግሊዘኛ እንደ እንጀራ እየበላሽ ሆኖ። አንቺ ልጅ ግን ከየት ከየት ነው የምታመጪ ይህን እንግሊዘኛ? ኦ ማይ ጋድ ኦ ማይ ጋድ። ዳንጀሪስ አደል ያልኩት? ኦኬ ብሩኬ ሀይሚ ስልክ ላይ በጭራሽ አልደውልም ብሎ ማለ። እሰይ እሰይ እሰይ እሰይ። ተው ቡራ ተው ተው ወንድሜ ተው ተው ተው ተው ተው። ሀይሚም እንግዲህ እኔም አልደውልም ብላለች። ያው እሷ እንዳስረዳ ነው የጠየቀችው። ንገረኝ ነው ሀይሚ። የታወቀ ነገር እኮ ነው የኔ ቆንጆ። በቃ በፊት ያወሩት ነገር ነው። ያኔ ፍራንክ ሲሰሩሽ ብቻ አውርተው ሊሆን ይችላል። ብሩኬም እንግዲህ ያለፈ ነገር ነው እያለ ነው። ሀይሚ ደግሞ ለምን ደበከኝ ነው እያናደዳት ያለው። ከዛ በፊት ግን ሀይሚና ብሩኬ ሌላ ምን አይነት ችግር ሊፈጠር ነው? በሉኝ ምን አይነት ችግር ሊፈጠር ነው? ሌላ ችግር ሊፈጠር ነው። ከዛ በፊት ግን ከዛ በፊት ግን ወንድሞቹ ወይም ጓደኞቹ መጥተው ካሳረቋቸው ሰላም ይሆናል። ነገር ግን በዚሁ ከቀጠሉ ሁለታቸው እየተገናኙ ከቀጠሉ በጣም ከባድ ችግር ነው። መለየታቸው ራሱ መለየት እንዳይመስላችሁ እንዳይታረቁ ሆኖ ነው የሚለያዩ። ለምን በሉኝ። ብሩኬ ሀይሚን አሳይሻለሁ እያላት ነው ሀይሚን ብሩኬን፣ አሳይሃለሁ ከሌላ ሰው ጋር ሆኜ አሳይሃለሁ እያለችው ነው። እሱም አሳይሃለሁ ካልሽኝ፣ እኔም አሳይሻለሁ እያላት ነው። ይሄ ማለት ምን ማለት ነው በሉኝ። ሀይሚ ሌላ ወንድ ይዛ መታ ብሩኬን ልታስቀና ነው ማለት ነው። አሳይሃለሁ ብለዋለች። ከዳኒ ጋር መቼም እንደማትመጭ ተስፋ አድርጋለች። ይሄን ውድ ነገር ሶ ማነ ልታመጣ ትችላለች። እኔ የገመትኩትን እናንተ መገመት ነው እንግዲህ፣ በውስጣችሁ ዞሮ ዞሮ ሀይሚ አሳያለሁ ብለዋለች። ይሄ ማለት ሀይሚ ከሌላ ወንድ ጋር መምጣት አስባለች ማለት ነው። መታ ብሩኬን ልታንጨረጭረው ነው። በቃ እሷ ላይ ያደረገባትን ነገር በሙሉ ልታስከፍለው ነው። ሀይሚ ብድሯን ሳትመልስ ትቀራለች ብላችሁ እንዳታስበው። ምክንያቱም አንዳንድ ትንሽ ፍራንክ ሲሰራት እንኳን ያችን ብድር ለመመለስ የከባዱ ነው ፍራንክ የምታደርገው እሷ። ይሄን አደረገች ማለት ደግሞ ብሩኬም ሌላ ሴት ያመጣል ማለት ነው። ይሄ ነገር ዞሮ ዞሮ የት ጋ ሄ ሄዳ ላትሉኝ እነ አብረሽ እና እነ ሮታ እነ ጽጌ እና እነ ዳኒ ልክ እንደነሱ እነሱ ሊሰሩ ነው። አሁን ላይ እነዚህ ልጆች የያዙት እና ሀይሚ ሌላ ወንድ ጋር መጣች ማለት ብሩኬ ምን አይነት ምን ሊያሰብ ይችላል? ብሩኬ ደግሞ ሌላ ሴት ጋር መጣ ማለት ሀይሚ ምን ልታስብ ትችላለች? መገመት አይከብዳችሁም። ይሄ ማለት ከባድ ክፍተት በመሀላቸው ይፈጥራል። ሀይሚ ሌላ ወንድ ጋር መታ ብሩኬን ለማቃጠል ከሞከረች ብሩኬም ሌላ ሴት ወይም ከሶሲ ጋር መጥቶ ሀይሚን ለማቃጠል ከሞከረ፣ ትናንት እንዳያቸዋት ነው ከሶሲ ጋር ከመጣ ቪዲዮ የሚባል ነገር አልሰራም አጥፍጆ ነው የሚሄድ ብላ ነበረ። ሶ ሌላ ሴት ጭራሽ ይዞ መጣ ማለት ሀይሚ ብልቶን እንደምትችል ገምቱ። ግን ብሩኬ ከዚህ በኋላ ሌላ ሴት አያመጣም። ሊያመጣ የሚችለው ሀይሚ ሌላ ወንድ ካመጣች ነው። ሀይሚ ደግሞ አሳያለሁ እያለች እየፎከረች ነው። ይሄ ማለት ታመጣለች ማለት ነው። አመጣሽ ማለት ነገሩ በጣም ሰፍቶ ከባድ ችግር ይፈጠራል ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም ትናንት እንዳያቸኋቸው ነው፣ በጣም እየተፎካከሩ ነው። ምንም መግባባት አልቻሉም። ብሩኬ ለማስረዳት ይሞክራል፣ ሀይሚም በትንሹ ለመረዳት ትሞክራለች። ግን ደግሞ አንዳንዴ ቃላት እንትን እያሉ በጣም እኔ እንጃ ብቻ። አይ እኔ እንደዚህ ትጨቃጨቃላችሁ ብዬ አስቤ አላቅም። ብሩኬና ሀይሚ ዞሮ ዞሮ ከመታረቅ አያልፉም ግን ደግሞ ከመታረቃቸው በፊት ብዙ ነገሮች ሊፈጠሩ ይችላሉ። ይሄ ነገር ከሆነ ሀይሚ ሌላ ሰው ካመጣች ብሩኬ ሌላ ሰው ካመጣ ሀይሚ ካመጣች ቡራም ያመጣል፣ ምንም ጥያቄ የለው። ምክንያቱም ብድሩን የማይመልስበት ምንም አይነት ምክንያት የለውም። ብሩኬን ደግሞ ታውቃላችሁ ብዙ ሴቶች እንደሚፈልጉት፣ ሀይሚንም እንደዛው ብዙ ወንዶች ይፈልጓታል። በቃ ብዙ ሰው ከእሷ ጋር መሆን ይፈልጋል፣ ከእሱ ጋር ብዙ ሴቶች መሆን ይፈልጋሉ። ይችን ክፍተት ተጠቅመው አሁን ብዙ ሴቶች ሊመጡ ይችላሉ፣ አፈቀርኩ ባይም ሆኑ አብረን እንስራ የሚሉ ሰዎችም ማለት ነው። ይሄ ነገር ክፍተታችሁን በጣም ነው የሚያሰፈው። አሁንም ሶሲ መታ ነው አይደለ፣ ክፍተት በመሃላችሁ ይፈጠረች። አሁንም ሌላ ሰው ሀይሚም ካመጣች ብሩኬም ሌላ ሰው ካመጣ በቃ እንዳይታረቁ ሆኖ ነው የሚለያዩት። ገባችሁ አይደለም? ስለዚህ መበሻሸቁ ቢቀርባቸው የተሻለ ነው። የተሻለ የሚሆነው ምንድን ነው አትሉኝም? እሷም ሌላ ወንድ ሳታመጣ እሱም ሌላ ሴት ሳያመጣ መበሻሸቅ ሳይጀምሩ በዚሁ ዳኒና ሶሲ ጋም ሳይገናኙ በራሳቸው መንገድ ሽማግሌ ሌላ መምጣት አለበት ወይ ጓደኞቻቸው ፍጹምም ሆነ እነ ሀሰንም ሆኑ የራሳቸው በይበልጥ ግን ወንድሞቻቸው ቢሆኑ የተሻለ ነው ብዬ ማስበው። ምክንያቱም ሀይሚም ትፈራቸዋለች፣ ብሩኬም ይፈራቸዋል። ወንድሞቹ ጆሯቸውን አንጠልጥለው ያስታርቋቸዋል። እንደ ወንድሞቻቸው ማለት ነው። እዛ ሆናችሁ ቪዲዮ ከምትሰሩ የቡራና የቡራ ወንድሞች በተለይ የሀይሚም ወንድሞች አሏት። ግን አብዛኛውን ጊዜ ሀይሚ ወንድሞች ብዙም በሀይሚ ጉዳይ ጣልቃ ገብተው ከቡራ ጋር ሲያስታረቋት አይቼ አላቅም። ስለዚህ ዋና የሚጫወቱት ነገር የቡራ ወንድሞች ናቸው። መጥተው ካላስታረቋቸው እነዚህ ልጆች በራሳቸው መንገድ አይታረቁ በጣም እየተጨቃጨቁ ነው። ሁለቱም ተጋግለዋል። በቃ አንዱ ሊሸንፍ አልቻለም። ሀይሚ የሆነ ነገር ስትል፣ ብሩኬ የሆነ ነገር ሁለቱም እልህ ውስጥ ናቸው፣ ንዴት ውስጥ ናቸው። ብሩኬ አሁን ላይ ያናደደው ነገር ያለ ስሙ ስም ስለተሰጠው በአንድ ፍራንክ ሀይሚ እንደዛ ስለተናደደች፣ ከዛ በኋላ ዳኒ መቶ ሌላ ብዙ ችግሮችን ስለፈጠረ ብሩኬ በጣም ተናዷል። ዳኒን ደግሞ አለቀውም እያለ ነው። ዳኒን የሆነ ነገር ካደረገው ብሩኬ ሌላ ችግር ውስጥ ይገባል ማለት ነው። አያችሁ፣ ሌላ ችግር ውስጥ ብሩኬ ገባ ማለት ሀይሚን ሊወቅስ ነው። በአንቺ ምክንያት ነው ብሎ ብሩኬ ደግሞ ሀይሚን መውቀስ ይጀምራል። ሀይሚ ደግሞ ያደለውም የራስ ነው እራስ ነው ያመጣው ብላ እሷም ተወቅሰዋለች። አሁን ሀይሚ ሶሲን ካየቻ በጣም ትናድዳለች። ብዙ ነገር ማድረግ ትፈልጋለች። ብሩኬም ዳኒን ካየ፣ ስለዚህ ይሄ ነገር አራቱንም የብሩኬ ወንድሞች ወይም ደግሞ የዳኒ ጓደኞች መጥተው ማስታረቅ አለባቸው። የዳኒ ጓደኞች ሶሲና ዳኒ መጀመሪያ አስታርቀው፣ በእርግጠኝነት ግን ሶሲና ዳኒ አንድ ላይ ናቸው። እርግጠኛ ነኝ አልተጣሉ። እነዚህ ልጆች ያጣሏቸው እንጂ አብሮ ነው የሚሆነው። ይሄኔ ማለት ነው መጀመሪያ ጓደኞቻቸው ይፍቱላቸው። የነዛ እነዛ እንኳን ይታረቃሉ። ተጣልተው አይጣሉም፣ ተራርቀው አይራራቁም። እንደሆነ ሶሲስ አንዳንዴ ሞኝ ትመስለኛለች። ዝምላ እኝ ትላለች፣ እንደ ጅል ማለት ነው እኝ እኝ በማያስቀው ሁሉ ኮን ምስቀው ምን ሽ ነው። አንዳንዴ ሞኝ ሞኝ ትመስለኛለች እና እነሱ ይታረቃሉ። ምንም እንተለሚላቸው ነገር የለም። ግን እነዚህ ሁለት ልጆች ስንት ጊዜ የገነቡት ፍቅር በቃ ፍቅረኛዎች ባይሆኑም ሆንን ባይሉም በቃ እንደ ፍቅረኛ ነው እየኖሩ ያሉት። ተስፋ አድርጓል፣ ብሩኬም እሷም ተስፋ አድርጋለች። በጣም ብዙ ነገር አሳልፈዋል በቃ ብዙ የማይራሳ ጊዜ መጥፎም ጥሩም ነገር አሳልፈዋል። ስለዚህ እስከ ዛሬ የገነቡትን ፍቅር በማይሆን ነገር ሊያጡት ነው ገባቸው። ስለዚህ ይህን ነገር ሳያጡት ሽማግሌ ወይ ወንድሞቻቸው ወይ ጓደኞቻቸው መጥተው ካላስታረቋቸው እነዚህ ሁለት ልጆች አይግባቡም። ጭራሽ እልህ የተያዙ ነው። እሱም አሳይሻለሁ ይላታል፣ እሷም አሳያለሁ ትለዋለች። ይሄ ነገር ከባድ ነገር ነው። እልህ አይጠቅመም። ሲጀመር በፍቅር ላይ አንዱ መሸነፋል። አሁን ሁለቱም እኩል ግለዋል። በቃ ሀይሚም በጣም ተናዳለች፣ ብሩኬም በጣም ተናዷል። እንደውም ትናንትና ሀይሚ ትንሽ ትሻላለች፣ ብሩኬ በጣም ተናዷል። አሁ ያናድዳል። ያደረገውን ነገር አምኖ ይቅርታ ጠይቋል፣ ግን ይቅርታውን የሚቀበለው ሰው ብዙ ተቀባይነት አላገኘም። እና አሁን ላይ ሀይሚ ልትታረቀው እየሞከረች ነው። ቡራ ደግሞ አሁን ላይ ግለዋል። በተራው አሁን ሀይሚ ይቅርታ ጠይቋት ሁሉንም ነገር ትቶ አብሮ ቢሆኑ ጥሩ ነው ግን እልህ ተያይዘው አልገባቸው አይደለም እና፣ እንግዲህ ፈጣሪ እርዳቸው። እውነት ለመናገር ሰው ገብቶ ሰላም ካላደረጋቸው እነዚህ ልጆች በራሳቸው መንገድ አይግባቡም። በተለይ እሷም ሌላ ሰው ካመጣች፣ እሱም ሌላ ሰው ካመጣ ካላስ አለቀ ነገሩ።